የስዩም ባለቤት ቤተሰብ ጋር ሄዶ ጠየቀ ጠየቀ ማለት ነው። ሎሎን ማለት ነው። በነገራችን ላይ ሎሎ በጣም በጣም ጠንካራ አጀግና ጎበዝ የሆንክ ልጅ ነው ማለት ነው። ዘላለም በጣም እንግዲህ የሆነ ስራ ቤተሰቦች እኔ ሰማዋለሁ፣ አየዋለሁ ግን አልከታተልም ነበር። ዛሬ ግን ከልቤ ገብቼ ነው ስንት ሰዓት ድረስ ድረስ እየሰማሁትና የተከታተልኩት ነበረ። የሚያሳዝን እና በጣም የሚገርም በጣም ትምህርት የሚያስተምር ሰው ሁሉም ፈታ የሚያደረግም ዘናም የሚያረግም በጣም የሚያሳዝን የሚያስለቅስም ነገር አለው። በነገራችን ላይ እናንተ ውስጡ ገብተን ካላየን አላምንም ማለት ነው። ግን ሁሉም ነገር ውስጡ ገብተን አይተን ነው ሁሉም ነገር ያለው በውስጡ የምናውቀው ማለት ነው። እኔ ዛሬ ገብቼ ሁሉም ነገር አየሁት ማለት ነው። ከእንግዲህ ግን እንሻአላ ተከታትዬ ሁሌ በሰአት ሰአቱ ማቀርብላችሁ ይሆናል ማለት ነው። እናንተም አበረታቱኝ እንግዲህ፣ ተው ሁሌ ያበረታታችሁኝ ነው። ሁሌ ተጎኔ ናችሁ። እኔ እውነት ቀላት ያንሰኛል ማለት ነው። አሁንም ደግሞ የበለጠ እንድታበረታቱኝ ተስፋ እንዳልቆርጥ እንደምታደርጉኝ በአላ ፍቃድ ተስፋ አደርጋለሁ ማለት ነው። እንግዲህ ስዩም ወስደው እንዳከዳት ልጅ ባለቤቱ ጋር ደርሶ ሉሉ ገብቶ እንግዲህ ባለቤቱ እየጠላው ስዩም ሲላት ወደ ስራ ነው አለችው። ምን አይነት ስራ ነው የምትኖረው ብሎ ሲጠይቃት? ደህና ስራ ነው የሚሰራው፣ እግዚአብሔር ይመስገን በሌላው የተሻለ ስራ ነው የሚሰራው አለች። እንግዲህ እሱን እንደዚህ ሴቶች ወስዶ እያገደ ያገደ በሱ ንግድ እየሸጠ በሱ ንግድ የበላ አምጥቶ ቤተሰብ ንግድ፣ ጥሩ ኑሮ፣ ጥሩ ነገር እያኖረ ነው ማለት ነው። እንግዲህ ሚስቱ አታውቅም ይሄን ይሄን ማለት ነው። አንድ ልጅ ነው ልጆች ያላችሁ ብለው ስጠይቃት አንድ ልጅ አለኝ አለችው። እሺ እሱ ያለበት ነገር ይሰጥ ስራ ነው ወጥተዋል አለችው። ለምንድን ነው ማትነግሪ? ሲላት አይ አነግርም ማለት አይጠበቅብኝም፣ መንገር ማለት አይጠበቅብኝም አለችው። ከዛ አንቺን ከምታገጂ ከነ ባለቤትሽ ብትናገር የእውነቱ ብታወጪ አይሻልሽም ብሎ አፈጥጠባት ማለት ነው። ሲያፈጥጥባት አፈጠጥባት በልጅ ያትምጣብኝ ስትል፣ አይ የልጅሽ ጥሩ ነገር ብሰሪ አይሻልሽም አላት። የልጅሽ ጥሩ ነገር ብሰሪ አይሻልሽም አላት ማለት ነው ሲላት እሺ ተነሱ እንሂድ አለች። እንሂድ ተነሱ አለቻቸው። ና ጉዞ ወደ ገጠር ማለት ነው። ገጠር እናተ በስ ሚለ የሚያስፈራ ቦታ ማለት ነው። ሜዳ የሆነ በቃ የሆነ የሚያስፈራ ቦ ጨር ያለ ቦታ ነው። ዛፎች ምናምን ያለበት በጣም ነው የሚገርመው። ግን ብስሚላሂ፣ አላህ፣ ሱብሓነላህ አንዳንዴ ሰው አትጥፋ አንዳንዴ ሰው ካንፈረደበት የትም የትም ሄዳችሁ ትመጣላችሁ ማለት ነው። የዛ ውስጥ ገብተን ሰው ማይወጣበት ሀገር ነው እንግዲህ እች ልጅ ማለት ነው እንግዲህ ያለበት ቤት ይዛ ሚስቱን ይዛ ሄደች። ይዟቸው ሄደች። ሚስቱን አንድ ሴትዮዋ ነበሩ። ሲጠየቁ ወይታለ ስዩም ብሎ ሲጠይቅ አሁን ይዘው ወጣ፣ አሁን ወጣ አሉ። የት ነው የወጣ ሲሉ አሁን ወደ ተጓራው በኩል ዞረ አለች። ከዛም ብቻ ሁነ ወይ ሰው አለ ብሎ ሲጠይቅ አይ የሆነችን ልጅ አንድ በሽተኛ ልጅ ይዞ እየሄደ ነው አለ። እንግዲህ ተጫውቶባት ተጫውቶባት ስድስት በሽተኛ ሆነ አድርጓታል ማለት ነው። ይህ ነክለ ግዳ ማለት ነው እንግዲህ ስትፈለግ ስትፈለግ ማለት ነው። እሱ ግን አልተያዘን ማለት ነው። እንግዲህ እሱም ደግሞ ተይዞ በእድሜታ ና እንግዲህ አልሐምድሊላ ሁሉም ነገር ጠላት ወረደ ማለት ነው። እሱ ከተያዘ ማለት ነው እንግዲህ እነሱ በጣም ነው ያዘኑት ማለት ነው። እንግዲህ ሲፈልጓት ሲፈልጓት ሌላም አካል የመንግስት አካሎች ምናምን ነበሩ፣ የህግ አካሎች ማለት ነው። እነሱም ነበሩ ማለት ነው። ከዛ ሲፈልጓት እጅ ልጫ አካላይ አካላዊ ጥሏት እንዲሄደ እንግዲህ ሲመጡበት አወቀ መሰለኝ ጥሏት እንዲሄደ እነዚህ ሰዎች እንግዲህ አንስቷት ይዟት ሄደ ማለት ነው። እንግዲህ በጣም የሰው ህይወት የሰው ህይወት የሚጫወት በሰው ህይወት ላይ እንደሚያደርግ አንድ ጊዜ እውነቱ ይወጣል ማለት ነው። አንድ ጊዜ እውነቱ ይወጣል ማለት ነው። እኛን እንቸኩላለን፣ ግን በአላህ ግን አይቸኩልም። በጊዜው ያሳያል ማለት ነው። ያለው ነገር ማለት ነው። ሉሉ እንግዲህ በጣም ጀግና ሰውነ። በጣም ጀግና ቀጥልበት። እንደዚህ ወንጀል የሚሰሩትን እንደዚህ አይነት ነገር የሚሰሩትን ለቃቅመው ያውቃል ማስረዳት እንደዚህ አይነት ነገር ሁለተኛ እንዳይፈጽሙ እንዳያረጉ እንድታረግ ትምህርት ያለው ነገር የሰራህ ነው። ትምህርት ያለው ነገር የሰራህ ነው። በጣም እውነት ይገርማል ማለት ነው። እንግዲህ ቤተሰቦችም ጋር ራሱ ሄደ፣ ቤተሰቦችም እንደጠየቀ አይታቸዋል ማለት ነው። ቤተሰቡ እናቱንም ጎዶ እንዳለ ጠየቀ እና በጣም ነው

ው ባይ ባይ ወዳችኋለሁ። ያለው አስተያየት ኮመንት ላይ ያስቀምጡ።